የዘንድሮም የብሔሮች ብሔረሰቦችና ሕዝቦች ቀን በዓል ኅብረ ብሔራዊ አንድነትን በሚያጠናክር መልኩ ከህዳር 1 ቀን 2018 ዓ ም ጀምሮም በሁሉም ክልሎች፣ ከተማ አስተዳደሮች፣ የትምህርት ተቋማት እንደዚሁም በኢትዮጵያ ኤምባሲዎች ሲከበር ቆይቶም የማጠቃለያ መርሃ ግብሩም ከህዳር 25 ቀን 2018 ዓ ም ጀምሮ በማዕከላዊ ኢትዮጵያ ክልል በሆሳዕና ከተማ ይከበራል። በፌዴሬሽን ምክር ቤት የመንግስታት ግንኙነት የዲሞክራሲ አንድነትና የህገ መንግስት አስተምህሮ ቋሚ ኮሚቴ ጸሐፊ ወይዘሮ ባንችርጋ መለሰም የሶማሊያ በዓል አከባበርን አስመልክተው በሰጡት መግለጫ ህዳር 25 ቀን የወንድማማችነት ቀን በሚል የሚከበር ሲሆን እለቱም አብሮነትን የሚያጎለብቱ ስራዎች ይከወኑበታል ብለዋል። ሀገር አቀፍ በዓሉን የሚያዘጋጀው የማዕከላዊ ኢትዮጵያ ሆሳዕና ላይ ነው የሚከበረው። እንግዲህ በዓሉ ሲከበር በፌዴሬሽን ምክር ቤት አስተባባሪነትና በዘጋጁ ክልል አዘጋጅነት ነው። ከለውጡ በኋላ ይህን በዓል ስናከብር ህዝቦች አንድነት ይጠናከር ብለናል። ትስስራቸው ይጎልብት ብለናል። ኢቭን አብሮነታቸውን በጋራ ያጣጥሙት ብለናል። ይሄን ለማድረግ ከአሁን በፊት ስናደርገው የነበረው አንድ ቀን ነበር በዓል የምናከብረው። አሁን ግን ለተከታታይ አምስት ቀናት ነው የሚከበሩት በዓሎቹ ከህዳር 25 ይጀምራል። ይሄን ከህዳር 25 ጀምረን በዓሉን ስናከብር ሁሉም ኢትዮጵያውያን በጋራ ይገኙበታል። አንደኛው ህዳር 25 የምናከብረው ስያሜ የሰጠ ነው፣ የወንድማማችነት ቀን ብለነዋል። ህዳር 25 ምክንያቱም ስፖርታዊ የሆኑ ውድድሮች የሚካሄዱበት ክልላዊ የሆነ ሩጫ ታላቁ ሩጫ ይካሄዳል ክልል ውስጥ። ይሄ እንግዲህ ወንድማማችነትን ለማጠናከር ስያሜ የሰጠ ነው ነው። ይሄ በሆሳዕና ከተማ ይካሄዳል። ህዳር 26 የአብሮነት ቀን በሚል ስያሜ የሚከበር መሆኑን የገለጹት ወይዘሮ ባንችርጋም ለቱም እለቱም የብሔር ብሔረሰቦች ልዑካን ሆሳዕና ከተማ የሚገቡበት እንደሆነም አንስተዋል። የኢትዮጵያ ብሔር ብሔረሰቦች ልዑካን ቡድን ሆሳዕና ከተማ በ26 ይገባሉ። መግባታቸው ብቻ ሳይሆን በየአካባቢው ከተነሱበት አካባቢ ጀምሮ መዳረሻቸው ሆሳና ከተማ እስከሚገቡ ድረስ በሁሉም ክልሎች መኪናው ወይም ደግሞ ትራንስፖርቱ አልፎ በሚመጣበት ከተማ ሁሉ አቀባበል አለ። ህዳር 27 የማዕከላዊ ኢትዮጵያ ክልል ቀን በሚል የሚከበር ሲሆን በእለቱም የክልሉ ጸጋዎች የሚተዋወቁበት መሆኑን አንስተዋል። ማዕከላዊ ኢትዮጵያ ነው በዓሉን የሚያዘጋጀው። ስለዚህ በማዕከላዊ ኢትዮጵያ ውስጥ ከሰባ ስድስቱ ብሔሮች ውስጥ አስሩ ይገኙበታል። ስለዚህ እነዚህ በክልሉ ውስጥ የሚገኙ ብሔር ብሔረሰቦች የራሳቸውን ባህል ለሌሎቹ እህት ወንድሞቻቸው የሚያሳዩበት ነው። የባህል ኤግዚቢሽን አለ። የክልሉን ብሔር ብሔረሰቦች እሴት የሚገልጽ ያለባበሳቸውን፣ ያመጋገባቸውን፣ የስራ ባህላቸውን ሊገልጽ የሚችል የባህል ፌስቲቫል ይከፈታል ያኔ። ስለዚህ እሱ ብቻ አይደለም። ክልሉ ምን እምቅ አቅም አለው ሌሎቹ አካባቢዎች መጥተው ሊያለሙበት የሚችል የሚለውን የኢንቨስትመንትን የቱሪዝም መዳረሻውን አጉልቶ የሚያሳይበት ነው። ህዳር 28 የምክክር ቀን ነው። ዕለቱም በፓናል ውይይቶች ይከበራል። እንደ ሀገር ያሉብንን ችግሮች በመመካከር በመነጋገር፣ በመወያየት መፍታት አለብን ብለን ሀገራዊ ምክክር ኮሚሽኑ ስራ ጀምሯል። ስለዚህ ያን ኤክሰርሳይዝ የምናደርግበት በመወያየት ችግር የጋራ መፍትሄ የምናስቀምጥበት እንዲሆን የምክክር ቀን በሚል ሰይመነዋል። ይሄ እንግዲህ የበአሉ ዋዜማ ቀንም ነው፣ በ28 የሚካሄድ ነው። ስለዚህ በተዘጋጀው ሰነድ ላይ ጽሁፎች ቀርበው የፓናል ውይይት የሚደረግበት በሁሉም አካባቢዎች ከህብረተሰብ የተለያዩ የህብረተሰብ ክፍሎች፣ ምሁራን፣ የሁሉም ክልል መንግስታት በቃ ሁሉንም የህብረተሰብ ክፍል ሊወክሉ የሚችሉ አካላት ተገኝተው በተዘጋጀው የመወያያ ሰነድ ላይ ምክክር የሚያደርጉበት ሀገራዊ ፋይዳ ያለው የጋራ አቅጣጫ ያስቀምጡበታል ተብሎ የሚታሰብ የምክክር መድረክ ስለሆነ ይሄን የምክክር መድረክ ብለናል። በሌላ አባባል ከአሁን በፊት ስንል የነበረው የሲምፖዚየም ውይይት የሚባለው ማለት ነው። ይሄ እንግዲህ በፓናል የሚካሄድ ይሆናል። እዚህ ላይ ክልሉም እዛው ላይ ሳለ በክልሉ ውስጥ ያሉ ራሱን ሊገልጹ የሚችሉ ሰነዶችም ተዘጋጅተው የሚቀርቡበት ይሆናል። አዘጋጁም ክልል ያቀርባል። እንደ ሀገርም የተዘጋጀ በፌዴሬሽን ምክር ቤት የተዘጋጀ ሰነድ አለ። እሱ ይቀርብና ውይይት ይደረግበታል ማለት ነው። በዚህ የምክክር ቀን የዋዜማ በዓል እንደመሆኑ መጠን ማታ ሁሉም የኢትዮጵያ ብሔር ብሔረሰቦችና ሕዝቦች የወከሏቸው ሕዝቦች በጋራ ሁነው የጋራ ማዕድ የሚካፈሉበት ቀን ነው። ስለዚህ የበለጠ አብሮነትን ሊያጠናክር የሚችል ፕሮግራም የሚከወንበት ነው። ለዳር 29 የኢትዮጵያ ቀን በሚል ስያሜ የሚከበር ሲሆን ዋናው በዓል የሚከበርበት መሆኑንም የቋሚ ኮሚቴው ጸሐፊ አመልክተዋል። እኛ ኢትዮጵያውያን መልካችን ይሄ ነው ብለን የምንገልጽበት ህብር ነን። ልዩነታችን ውበታችን የሆነ ኢትዮጵያውያን ነን ብለን ኢትዮጵያን በዓለም አደባባይ ከፍ ብላ እንድትታይ አድርገን በአግባቡ ኢትዮጵያን የምንገልጽበት ቀን ነው። ያ የኢትዮጵያውያን ቀን ብለን አክብር ሰይመነዋል ማለት ነው። ምክንያቱም ሁላችሁም እንደምታውቁት በዛን ቀን ኢትዮጵያን ኢትዮጵያዊ ሁኜ መፈጠሬ ዛሬ ነው የወደድኩት የሚል ሰው ሁሉ የሚፈጠርበት ነው። ምክንያቱም ስታዩት ከለርፉል የሆነ በዓል ነው የሚከበረው። ለካ የኢትዮጵያ ገጽታ ይሄ ነው፣ ኢትዮጵያ ለካ እንዲህ አይነት ነን ብለን የምንገልጽበት ስለሆነ ኢትዮጵያውያንን የኢትዮጵያውያን ቀን በሚል ሰይመነዋል። ስለዚህ የማጠቃለያ ፕሮግራሙ የሚከወንበት ይሆናል። በዚህ ማጠቃለያ ፕሮግራም እንግዲህ እንደምታውቁት ካሁን በፊት የማጠቃለያ ፕሮግራሙ ሰሌብሬት ከተደረገ በኋላ የኢትዮጵያ ህዳሴ ዋንጫ ክልሎች እየወሰዱ የህዝቦችን ንቅናቄ የሚፈጥሩበት፣ ህዝቦች ለግድቡ የራሳቸውን አስተዋጽኦ የሚያበረክቱበት ቀን ነበር። ስለዚህ በዚህኛው በዓል ላይ ግን የኢትዮጵያ ህዳሴ ዋንጫ ህዝቦች ሲያበረክት የነበረው አስተዋጽኦ ተገልጾ ወደሚመለከተው አካል የሚመለስበት፣ እዛ ላይ ደግሞ ህዝቦች ላበረከቱት አስተዋጽኦ ምስጋና የሚሰጥበት ይሆናል ማለት ነው።